ዳጣዬ ወደ ናታን ክፍል እንግዲህ በመግባት አሁንም መጽሐፍ ልትቀጅ ነው እንደ መጣሽ። ልግባ ወይስ ይደብረሃል? ኧረ ስቀልጥ ነው፣ ግቢ በማለት እንግዲህ ዳጣዬ ወደ ናታን ክፍል ታቀናለች ማለት ነው። እንግዲህ ዳጣና፣ አንተ ይሄ ክፍል እኮ በጣም ነው የሚያምር፣ እንደዚህ ጸዴ ናት። እንዲህ አይቻት እኮ አላውቅም ነበር። ይሄ ደግሞ የምታረገው ሰላምዬ ናት። እኔ እኮ አቆሻለሁ ይላል ናታ የሆነ በጣም ያምራል። ለምንድን ነው ግን እኔን የፈለግሽኝ? ሲላት አይ ላወራህ ነዋ። ለሆነ ነገር ላማክረህ ብዬ ነው። ምንድን ነው እሱ እስቲ ንገርኝ ልስማው በማለት እንግዲህ ዳጣዬ ያው እንግዲህ ለእሱ ለመጠየቅ ነው የፈለገች ማለት ነው። ይኸውልሽ፣ እርግጠኛ ነኝ እማዬ አሁን ናታን ክፍል ነው የምትሄድ ዳጣ ትላለች። ሰላም አሁን በዚህ ሰዓት ምን አይነት ምን ልሰራ ነው የወንድ ክፍል ምትሄድ? በማለት በቃ ካለሱ ሌላ ምንም አታስቢ ማለት ነው። እማዬ ከምሬ ነው። ምን አለችኝ፣ በይ አሁን ተነስተን እኔና አንቺ ብንሄድ ምናገኛት ናታ ክፍል ነው በማለት እንግዲህ ናታን ክፍል እናገኛታለን በማለት እንግዲህ እስቲ ለማንኛውም አንቺ በደንብ ማፍቀርሻ ትንገሪው በማለት ከዚህ በፊት እንደውም አንተ ምንም አይደለህም ብዬ ብየዋለሁ። አዎ ጎሽ፣ እንደዛ ማለት አለብሽ። ሁሉም ነገርሽ፣ አቋምሽ፣ ሰውነትሽ፣ መልክሽም ቆንጆ ነው። ስለዚህ እንዳያቅብሽ ማፍቀርሽ ግን በማለት እንግዲህ ማርታ እንግዲህ ይነግራታለች ማለት ነው አንቺ እንኳን ደጋግመሽ ክፍሉ አትሄጂ አትረብሽ ስትይ ነበረ። ያቺ ግን ይሄው ክፍሉ እየገባች እንደፈለገች እየሆነች ትገኛለች፣ በማለት ሲጀመር ሌላም ነገር እያረገች ይሆናል ትላለች። ኤቢ ኤቢ እንደዚህ የሚያረግሽ እኮ ቅናት ነው። በአሁን ሰዓት ክፍል አያስገባትም ስትል፣ ተነሽ ማየ እንሄድ። በአሁን ሰዓት ክፍል ካላገኘናት እኔ ቀጣለሁ። ተነሺ በማለት እንግዲህ ማርታን እንግዲህ ኤቢን ተነሺ ወደ ናታን ክፍል እንሄድና ዳጣን ጉዷን እኒ፣ በማለት እንግዲህ፣ እኔ ምልህ ቺኳ በጣም ተወድሃለች ማለት የሌለ ጠብ እርግፍ ብላ የሌለ ፍቅር ውስጥ ነው ያለችው። ስለ ኤቢ ነው እንደምታወሪኝ? የእሷ እልህ እንጂ ፍቅር አይደለም። አረ በቃ ተው ተረዳት፣ ናታን። እውነት ለመናገር ለኤቢ ምንም አይነት ስሜት የለኝም መቼም መወዳት አልችልም በማለት ምንም አልወዳትም። ይሄ ግን እሷ ጠንቅቃ ታውቃለች። አዎ ታውቃለች፣ እንደማልወዳት በፊት ደጋግሜ ነግሬያታለሁ። ስለዚህ እኔ እሷን አልፈልግም። እሷ እልህ እንጂ ፍቅር አይደለም መያዛት በማለት እንግዲህ፣ ለዳጣዬ ናታን እንግዲህ ሁሉም ነገር ያለው ነገር ነግሯታል። እሷ ግን ዳጣዛ ክፍል የገባችው ለኤቢ እንግዲህ ለኤቢ ብላ ነው ማለት ነው። ናታን እንግዲህ እያሳመነችው ለምን እንደማይወዳት ለምንድነው የማትረዳት በማለት ነው እንግዲህ። ይልቅ እስቲ ስለ አንቺ ንገሪኝ ዳጣ ይላል ናታን። ስለ እኔ የምላውራ ስለ እኔ የምላውራ? ፍቅረኛ ከዚህ በፊት ነበረሽ ይላታል። ፍቅረኛ ማለት ይሄ ባል ምናምን የሚባለው ነው። አዎ አዎ አረ ወፍ የለኝም እኔ ዘጭ ጓደኞች የወንድ ጓደኞች ነበሩኝ ግን አንድ ቀንም ነግሮኝ እንደዚህ ያንን ነገር አያውቁም በማለት እንግዲህ አታጾታ የራሱ ነግሮኝ አያውቁም በማለት እንግዲህ ለናታ መልሳለታለች። ናታ በጣም ተገረመ እና ወንድ የሚባል ጋር ምንም ነገር ግንኙነት የለኝም ወይ ደርሶብኝ አያውቅም ነው እንደ ምትይኝ ይላታል። ዳጣም እንግዲህ አዎ እኔ ምንም ነገር እኔ እንደዚህ አይነት ነገር ምንም ነገር ትቀልዳለ እንደ እኔ እንደ አይነት ነገር አይነካካኝም በማለት እንግዲህ ነግረዋለች። እንግዲህ ኤቢና ማርታ በር ላይ ቆሞ የአንዳንዱ ነገር እንግዲህ ያወራሉ የሚያወሩትን ነገር እያዳመጡ ነው። ዳጣ እወድሻለሁ ሌላ ሲል እንግዲህ ማርታና ኤቢ በሩን በእርግዶ በመግባት እንግዲህ ሁለቱም በድንጋጤ እዛው ባሉበት በጣም ነው እንግዲህ፣ ሌላው ቢቀር እንኳን በር እንኳን አያንኳኩም ማለት ነው። እኔ በጣም አፈቅርሽ አለው ሊላት ሲል በሩ እንግዲህ ከፍቶ ገቡ። ኤቢ እና ያው ማርታ ማለት ነው። ኤቢ እንግዲህ ያው ያለችውም አልቀረም። እማዬ ግድ የለሽም፣ እዛ ክፍል ዳጣ ካላገኘናት እኔ ቀጣለው። እኔ ግን ብዙ ጊዜ ደጋግመሽ እዛ ክፍል እያጠና ስለሆነ ሊያርፍ ስለሆነ ክፍሉ አትግቢ ብለሽ ነበር የምትከለኪኝ። አሁን ግን ዳጣ እንደፈለገች ክፍሉ እየገባች እንደፈለገች እየሆነች ብዬም ስነግርሽ አላመንሽም። አሁን ግን ይኸው በራስሽ በአይንሽ አይተሻል ብላ እንግዲህ ማርታን እንግዲህ እናቷን ይዛ በመሄድ ዳጣዬ ደግሞ ይሄ ለእንደዚህ እሷ ኤቢ እንዳሰበችው ሳይሆን ኤቢን እንግዲህ ለምንድነው ማትረዳት፣ ናታን ለምንድነው ማትወዳት ለማለት ነበረ። እንግዲህ ወደ ናታን ክፍል ዳጣዬ የገባች ማለት ነው። ግን ሆነም ቀረ ያው እንግዲህ ዳጣ በጣም የሚወዳትና የሚያፈቅራት እንግዲህ ያው ናታ እንግዲህ ኤቢ ሳይሆን ኤቢ ምንም አይነት ስሜት የለኝም፣ ምንም ነገር ለሷ ቦታ ፍቅር የለኝም በማለት እንግዲህ ያው ናቲ እንግዲህ የወደደው ያው ናቲም ተናግረዋል እንግዲህ። እኔ የምፈልጋ ሴት ተግባቢ የሆነች ቀልጣፋ፣ እና ቀና መልካም የሆነች ሴት ነው የምፈልግ ብለዋል። ያም እንግዲህ ዳጣ ዬናት ማለት ነው እንግዲህ ዳጣ እናፈቅር እንግዲህ ብሏታል፣ ማለት ነው እንግዲህ ያው ፍቅር ደግሞ በሁለቱም ሰው ሲሆን ነው ደስ የሚል ማለት ነው። እንግዲህ ያው አልፈልግም ብለዋል እንግዲህ እኔ የእሷ ቦታ የለኝም፣ ምንም አይነት ስሜት የለኝም ለእሷ። ኤቢን እንግዲህ ያልወዳትም ብሎ በግልጽ እንግዲህ ለዳጣ ነግሯታል ማለት ነው። ዳጣዬም እንግዲህ ስለ ሕይወቷ የፍቅር ጓደኛ ያለሽ የለሽም? የሚሉትን ዳጣ ያው ነገ ጠይቋታል፣ ግን የለኝም ብላለች እሷም። እንደዚህ አይነት ነገር እኔ አይነካካኝም በማለት አልፈዋለች። የተከበራችሁ የዜዳ ብሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ሰላም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታልፉ እጅግ አድርጌ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን። ሁላችሁም እንግዲህ ከልብ ነው አመሰግነው በድጋሚ እንግዲህ ያው ዳጣዬ እንግዲህ መልካምና ቅን ሴት መሆኗን እንግዲህ በዚህ ማወቅ ይቻላል። ለምሳሌ ለኤቤ ብላ ነው እንግዲህ ክፍል ገብታ እንግዲህ ነናታ ለምንድን ነው ማትረዳት? እሷ እኮ በጣም ነው በፍቅር የሞተች ስለዚህ ጠብር ግፍ ነው ምትል ለምንድን ነው ማትረዳት ብላን ብጠይቀው እኔ ለእሷ በፍጹም ፍቅር የለኝም ምንም ነገር በማለት እንግዲህ መልሶላት እናታን ማለት ነው። እንግዲህ ዳጣ ማለት ተግባቢ፣ ቅን፣ መልካም ሴት እንደሆነች ያው እንደምታውቁ ነው። ሁላችንም እንግዲህ እያየናት ነው። በዛ ላይ በብዙ መከራና በብዙ ነገሮች ያለፈች ናት። እሷ ደግሞ ያው ሌላ ነገር ይሄ ፍቅር ምናምን ሳይሆን እሷ ቤተሰብ ነው የምታፈላልግ፣ ማለት ነው ቤተሰቤ ባገኝ በሚሉት ነው እንጂ እንዲህ አይነት ነገር ወይም ደግሞ ናታ ፈልጋ ወይም ደግሞ ናታ ክፍል ሄደች ናታን አፍቅራው አይደለም። ግን ኤቢ ግን በቃ ልክ ናታን የምትወስድባት ወይም ናታን ያፈቀረችው በቃ ሌላ ነገር አድርጋት ነው የምታያት ማለት ነው። እና እኔ በዚህ ሳምንት ወይም ደግሞ ቶሎ ብዬ እቺ ዳጣን ከቤት ማስወጣት አለብኝ ብላ እየዛተች ትገኛለች። ኤቢ ማለት ነው። ለምን እሷ ከመጣች እኔ ትሬት አያረገኝም፣ እናታ ዞር ብሎ እኔን አያየኝም፣ ሁሉም ነገር ጊዜና ሁሉም ነገር የሚሰጣት ለእሷ ነው ለዳጣ ነው። ዳጣ ከመጣች ብዙ ነገር ተቀይሯል፣ በማለት እንግዲህ ያው እንደምታውቁ እንግዲህ ከባድ ነው የፈቀረ ሰው እንግዲህ እሷ በጣም ታፈቅሯለች ኤቢ እናታ ደግሞ ምንም ነገር ስሜት የለውም። ለእሷ ምንም አያፈቅራትም ማለት ነው። እንግዲህ ፈላጊና ተፈላጊ ያለ መገናኘት በጣም ይከብዳል ማለት ነው። ፍቅር ደግሞ በአንድ ሰው ብቻ የሚሆን አይደለም። ፍቅር የጋራ ነው ማለት ነው። እና በተለይ በተለይ ፍቅር መጀመሪያ ከወንዱ ሲሆን አሪፍ ነው ለሴት ልጅ መጀመሪያ ወንድ ልጅ ሲያፈቅር ጥሩ ነው ማለት ነው። በጣም ግን ያው ዳጣዬ በጣም ነው የምታሳዝን ማለት ነው። ምንም ያላሰበችው ነገር ነው እንግዲህ ያልወሰደችውም እቃ ወሰደች ብላ ስማ ስታጠፋት እንደዛ ከቤት አውጥቶ እንዲያባሯት ስታደርግ ግን አልተሳካላትም ነበረ። ያው ዞሮ ዞሮ ራሷ ላይ ሆነ ማለት ነው። አንዳንዴ እኮ ለሰው መጥፎ የሚያስቡ ሰዎች ራሳቸው ላይ ነው ያ መጥፎ ነገር ያደረጉት ወደ ራሳቸው እንግዲህ መጥፎ ነገሩ በራሳቸው ላይ ነው የሚሆን ማለት ነው። እና አሁንም እንግዲህ አስቡ ማለት ነው። ዳጣን እንግዲህ ከዛ ቤት ለማባረር ማትፈለቅለው ድንጋይ የለም። እናቷን ይዛ እንግዲህ የናታ ክፍል ድረስ በሚሄድ እዚህ ውስጥ ዳጣ ካላገኘኋት እቀጣልሻለሁ በማለት እንግዲህ እናቷን ይዛዛ በጣም በጣም ነው የሚገርመ ማለት ነው። ዳጣ አንቻ ብልተሹ እንዳይሆን ትላለች ማርታ

አይ አይ ዳጣዬ አይ ዳጣ ነገ፣ ለማንኛውም ግን ዳጣዬ አመሰግናለሁ፣ ትላለች ማርታ። ምንድነው አንቺ አንድ ቦታ ቁጭ ማለት አይሆነልሽም? አሁን እኮ አንድ ቦታ መቀመጥ አይሆንልኝ። ግን ማሚዬ ብዬ ልጥራሽ እማዬ ልበልሽ ወይስ ማሚ? አይ እሱ እንኳን የወለድኳቸው ልጆች ብቻ ነው እንዲጠሩኝ ምፈልግ። ግን ናታን እኮ እማዬ ነው የሚልሽ። አዎ ግድ የለም ባይሆን እትዬ በይኝ ስታይል በቃ፣ አያሳስብም አያሳስብም። እሺ በማለት ደሬ እንዴት ዋልክ? እንግዲህ አምሮባቸዋል። በማለት እንግዲህ እንዴት ነሽ ዳጣዬ? አለሁልህ፣ ሰላም ዋልክ? በማለት እንዴት ነሽ ማርታ? ሰላም ዋልሽ? ደህና ነኝ በማለት ሲኒም ጣቡና ትጠጣለ። አይ፣ ስለ ደከመኝ ባይሆን ሻሮስ ጀብተኛ ይሻላል። እናንተ ተጫወቱ፣ መልካም እሺ፣ መልካም አዳር በማለት እንግዲህ እሺ ዳጣዬ እንዴት ነሽልኝ? በማለት እንግዲህ ከማርታ ጋር እንግዲህ ወሬ ይዘዋል። ያው አንዳንድ ነገር አንዳንድ ነገር እንግዲህ ያው ማርታ እየጠረጠረች ስለሆነ እየጠየቀቻት ትገኛለች። ይህ ስም ግን ማነው ያወጣልሽ? ይህ የምጠራበት አሁን ስሜ ነው የምትል ስትላት፣ ጓደኞቼ ናቸው ያወጡልኝ በማለት እንግዲህ አባቷ ግን ጠርጥሯል የሆነ ነገር ልታወጣጣት ሊሆን ስለሚችል ደረጀ ጠረጠረና እንግዲህ ዳጣ ጠራት ማለት ነው። እኔ ዳጣ ብሎ እንግዲህ ተጠ የት ነው የተወለድኩት እኔ የተወለድኩት ስትላት የተወለድኩት ብላ ገና ዳጣ ተብሎ ብለሽ ነይ በብሎት እንግዲህ አቤት ብላ እኔ አንድ ጊዜ እፈልግሻለሁ በማለት እንግዲህ ደረጅ እንግዲህ ወደ ክፍሉ ጠርቷታል ማለት ነው። ሳለ ላይ ግን የት ነው የተወለድሽ? ከየት ነው የመጣሽ? ብላ እንግዲህ ማርታ እንግዲህ እያወጣጣች ትገኝ ነበረ። አይ ውድ አይሱቁም አሉ በማለት እሷም እንግዲህ ዳጣም አቤት ብላ ወደ አባቷ ክፍል እንግዲህ ታቀናለች ማለት ነው። ለምን አባቴው ብዙ ጥያቄ እንደምጠይቅ ያውቃል ማለት ነው። ምንድን ነው ለምን ጠራ? የሆነ ነገር ግን ስህተት እንዳሰሪ አረ፣ ምንም ነገር የለም አባዬ። ይኸውልሽ፣ ለማርታ አንቺ የጓደኛዬ ልጅ እንደሆነች ነግሪያታለሁ። ምን ስትል፣ አዎ አንቺ የጓደኛዬ የሲሳይ ልጅ ነሽ ብዬ በዛሩቅ ስትል፣ አዎ እንዴ የሲሳይ ልጅ? ቆይ እስኪ እስከመቼ ነው የዲኤንኤኑ ምርመራ እስከሚታወቅ ድረስ ነው። ሲጀመር አንተ አባቴ ባትሆን ውሃ እህቴ ናት በማለት በቃ ሂጂ ውጪ ስላት ካልሳምካኝ ደሞ አልወጣም በማለት እሺ ሀላስ ብሎ እሱም ስሟት፣ በቃ ሄጀ ራስሽን እንትን በይ ነገሩ እንዳይበላሽ ብሎ እንግዲህ አባትየው መክሯዋት እንግዲህ ከክፍሉ ወጥታለች ማለት ነው ማርታ እንግዲህ ተገርማለች ማለት ለመጀመሪያ እየጠየቀቻት ነበረ ማለት ነው እንግዲህ እትዬ አለቻት አቤት የት ነው የተወለድሽው ነበር ያልሽኝ አይደል እኔ የት እንደተወለድ አላቅም አባቴ ግን ድሬዳዋ ነው በማለት ታዲያ አባት ይሰማ ነው የአባትሽ ስማ ነው ብላ ስትጠይቃት፣ ምን ነው የአባትሽም ስም አታውቂም እንዴ ብላ ጠይቄ፣ እራቀዋለሁ ያው ግን ወልዶ ስለጣለኝ ብዬ ግን ስሙ መጥራት ደስ አይለኝም ብዬ ነው። አባት አባት ነው፣ ምን ጊዜም አባት ነው። ምንም ቢያደርግሽ ራሱ አይጠለም፣ አባት አባት ነው። አወቅኩት፣ ሲሳ ይባላል፣ ሲሳ ይባላል ያው ወልዶ ስለጣለኝ ስሙ ራሱ መጥራት ከእንትን ብሎኝ ነው ብላ እንግዲህ አስቀይሰቻትን። ታዲያ እንዴት ነው ቤታችን? እንዴት አየሽ ነው? አሁን በደንብ እየለመትሽ ነው አይደል? አዎ፣ ቤታችሁ በጣም ጸዴ ነው። ውሃ በጣም ደስ ምት አብዬንም በጣም ደስ አንቺ ደግሞ በጣም ደስ ምት እናት ነሽ በማለት አንቺ ራሱ ጥሩ እናት መሆን አለብሻ ደግሞ ለልጆችሽ ለልጆችሽ ደግሞ ያለሽ ስስት በጣም ደስ ይላል፣ እና እናትነትሽ በጣም ደስ ይላል። በደንብ ነው እናትነትሽ የሚማርክ እንግዲህ በማለት አንቺም ስትወልጂ እንደዚህ ለልጆችሽ እንደዚህ እናት እንድትሆኚ ደግሞ ያልነገርኩሽ ነገር አለ፣ ናታን ብዙም አትቀርቢ ደግሞ ተማሪ ስለሆነ እንዲያጠና ብዬ ነው እና ናታን ክፍሉ እየሄድሽ በደንብ አትቅረቢ፣ በማለት እንግዲህ ስታወራት ኤቢ መጣች። ኤቢ ደግሞ ስትመጣ እሺ ኤቢዬ እንዴት ነሽ? እንዴት ናችሁ? ብላ በማለት እንግዲህ ወይ ዳጣ አመሰግናለሁ። በዛውም ይሄ ስትጂ ለሰላም ስጫት ስትላት ኧረ አያሳስብም፣ ችግር የለውም በማለት እንግዲህ ዳጣዬም ያው ታዛዥ አይደለች እንግዲህ ከህፃን ጋር ህፃን ትሆናለች፣ ከአዋቂ ጋር እንደዛ ሁሉም እንዳመጣጡ ታስተናግዳለች። ያው እንደምታውቁ ቀልጣፋና ቅን መልካም፣ ያው ከሁሉም ሰው ጋር ግቡቡ ያላት ነው። አሁን ደግሞ ውሃ ወደ እንግዲህ ሰላም ላይ እንግዲህ ገብታ ዘኝ እያለቻት ምን ዋጋ አለው አስተሳሰብሽ ካላደገ፣ እኔ እኳ አድጌ ያለሁ ስትላት፣ ምን ዋጋ አለው አንቺ አስተሳሰብሽ ካላደገ በማለት እንግዲህ አንቺ ግን ልጅ አዝለሽ ታቀለሽ ሰላም ስትለኝ እስቲ ልቅቅልኝ እስቲ ዞር በልኝ ውሃ ምን ነካሽ ምጥን ማለት ሰው ቢጤውን አያጣም ይሄው እሷን ሰጥቶሻል በማለት መልሳላታለች ማለት ነው አሁን ውሃ ደግሞ እንግዲህ ወደ ሰላም ኪችን እየገባች ከእሷ ጋር እንግዲህ እንግዲህ አውሳንቺ ወልደሽን ያዝልልሻሉ ምን ችግር አሉ እኔ ልጅ ወልዳለሁ እንዴ? ኦ በይ እትዬ ደግሞ እንዳሰማሽ፣ ደግሞ ሌላ ነገር እንዳይመጣብኝ ሂጂ፣ በቃ በማለት እንግዲህ ውሃን፣ እንግዲህ እሺ በቃ ሰላም የኔ እወድ እወድሻለሁ፣ በማለት ውሃ የኔ ቆንጆ በቃ በማለት ያው ታውቃላችሁ አደለም እንግዲህ አባብላ ከኪችን እንድትወጣ አደረገቻት። እወድሻለሁ በማለት ማለት ነው። እትዬ ደግሞ ከሰሙ እንግዲህ ከዚህ ነው እንግዲህ የሚያባርሩኝ እስቲ ዝም በይ በማለት ያው እንግዲህ ያለው ነገር ያው እሷም ልጅም ስለሆነች እንግዲህ የመጣላት ነው ማለት ነው። የምታወራው እንግዲህ ዳጣዬና እንግዲህ ናታን ያው እንግዲህ በጣም ተቀራርበዋል። ደስ ይላል። እንግዲህ ናታን እንግዲህ ዳጣን በጣም እንደሚወዳት እና እንደሚያፈቅራት አፈቅርሻለሁ ብሎ በራሱ አንደበት ተናግረዋል። እንግዲህ ያው ዳጣዬ እንደምታቁ ግልጽና ቅን ሰው ናት። በጣም ተግባቡ ከሁሉም ሰው ጋር ደግሞ እንዳመጣጣቸው ነው የምታስተናግዳቸው። ትላልቅ ሰዎች ጋር ስትሆን፣ ሕፃናቶች ጋር ስትሆን፣ ወጣቶች ስትሆን እንዳመጣጣቸው ነው እና የገባት ናትና። እንግዲህ ናታም ደግሞ ምን አይነት ሴት ነው እንደ አንተ ለወደፊቱ ማግባት የምትፈልግ በማለት እንኳን ሰላም ስጠይቀው ለሰላምም ነግሯታል። ማለት ተግባቢና ቅንና መልካም መልካምና መጽሐፍ ምታነብ የሆነች ሴት ነው የሚፈልግ በማለት ነበር። እንግዲህ አሁን ግን እንግዲህ ኤቢን ሳይሆን እንግዲህ ጠብ እርግፍ የሚልላት እንግዲህ ለዳጣ ነው ማለት ነው። እንግዲህ ያው በጣም ወደዋታል። በቃ በጣም ተግባቢነቷ ቅልጥፍናዋ ሁሉም ነገሯ ናቲ እንግዲህ አፈቅርሻለሁ ብሎ እንግዲህ አፍቅሯታል ማለት ነው ዳጣዬ ዳጣዬ እንግዲህ ያው በጣም ብዙ ነገር የደረሰባት ልጅ ናት ቤተሰቦቿ እያፈላለገች በጣም ብዙ ውጣ ውረድ ያየች ናት እንግዲህ አሁን ከናታ ጋር መልካም እንግዲህ የፍቅር ዘመን የፍቅር ጊዜ ይሆንላቸው እንላለን እንግዲህ ቀጥሉበት። እኛም ደግሞ እንግዲህ ከዳጣ ጎን መሆን እናታ በጣም ደስ ብሎናል። እንግዲህ እስከ መጨረሻው ድረስ የአማረ ይሁን ብለን እኛም እንግዲህ በጉጉት ነው የምንጠብቅ። ሰላማችሁ ይብዛልኝ።